የሰሩት ፎርሞርክ አርማታ ሊሞሉ ሲሉ አቀማመጡ ተበላሽቶ ቦታል። የሰሩት የኮለን ቁመት ከተሰጠዎት ስዕል ወይም ድሮንግ አልስማማ ብሎታል። እንደዚህ አይነት ስህተት ለምን እንደሚፈጠር መልከተው። የሰሩት የቅየሳ ሥራዎች መስመሮች፣ ወይም ማመሳከሪያዎች እንዲሁም ቤንችማርክ ከተነቀሉ አሊያም ከተንቀሳቀሰ ሁሉም የፎርሞርክ ሥራዎች ከተሳሳ ማጣቀሻ ወይም ሮንግ ሪፈረንስ ይሆናል ማለት ነው። ግንባታ ከመጀመረው በፊት ሁል ጊዜ መሰመሮችን እንደገና ማድረግ አስፈላጊ ነው። የተሳሳተ የቴፕ መለኪያ እና በመጣደፍ መለካት ልኬቶን ያበላሸዋል። ከመሰረት አንድ ሴንቲሜትር ስህተት በህንፃው ጫፍ ላይ ትልቅ ስህተት ያስከትላል። ስራው የሚሰራበት ጠንካራ መሬት ካልሆነ ፎርሞርኩ ሊያጋድል ወይም ሊረግብ ይችላል። ይህም በስራው ላይ የልኬት ስህተት ያስከትላል። ብዙ ጊዜ አርማታ እየተሞላ ወይም ከመሞላቱ በፊት ፎርሞርኩን ማንም ላይፈትሽ ወይም ቼክ ላያደርግ ይችላል። ሁልጊዜ አርማታ ከመሞላቱ በፊት የፎርሞርኩን ደረጃ ይፈትሽ፣ ይለኩና እንደገና ይፈትሽ። ስለዚህ ሁሌም ይህን ያስታውሱ። ሁልጊዜ የፎርሞርኩን አቀማመጥ ያረጋግጡ። እያንዳንዱን ድጋፍ ቅስት በትክክል መሰራቱን ያረጋግጡ። የመጀመሪያው አርማታ ከመፍሰሱ በፊት ሁሉን ቦታዎች ይፈች